ታላላችሁ ወዳጆቼ፣ እንዴ ከርማችሁ አንድ ሰንብታችሁልኛል። እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተገናኝተናል፣ በአዲስ የምግብ ስራ። እንግዲህ ይታወሳል በቅርቡ ሳንቡሳ ሰርቼ ነበረ ሊጥ ቤት ውስጥ ከፍቼ ብዙዎቹ ወዳችሁታል። እንዲሁም ደግሞ ሜልዬ በኦቨን እንዴት እንደሚዘጋጅ አሳይም ብላችሁኛል። ስለዚህ ዛሬ በኦቨን እንዴት እንደማዘጋጅ አሳያችኋለሁ። አብራችሁኝ ለሳንቡሳችን መስሪያ የሚያስፈልገን ግብዓት እንደምታዩት እንግዲህ እዚህ ጋር ምስር አለ። ዛሬ በምስር ብቻ አደለም የምንሰራው ጥቅል ጎመንና ካሮትን ጨምርበታለን። እንዲሁም ቃሪያ እና ሽንኩርት እንደምታታኝ ራስ ሽንኩርት አዘጋጅቼ ያለው እዚህ ጋር ዱቄት ያስፈልገናል። እንዲሁም ደግሞ ዘይት አዘጋጅቼ ያለው። በመቀጠል ደግሞ በባለፈው በዱቄት ነበር ሊጡን የከፈት ነው፣ ዛሬ ደግሞ በኮርን ስታርች ወይም ደግሞ በኮርን ፍላወር እናዘጋጀዋለን ማለት ነው። ስለዚህ የሚያስፈልገኝ ግባት ይሄ ነው። ከውሃን ጨምሮ ጨውና ቁንዶ በርበሬ እንዳለ ሆኖ ማለት ነው። ስለዚህ ስራዬን ስጀምር ምን ያረጋለሁኝ? ምስሩ መቀዝቀዝ ስላለበት ቀቅላለሁ አጥቤው እቀቅለዋለሁ። ይሄኛው ምስር ሁሉንም አልጠቀምበትም። እኔ ለሰላጣ መቀነስ ስለምፈልግ ምስሩን ለዛ ነው አንድ ኩባያ ምስር መቀቅለው እንጂ ለዚህ ለዛሬ ለምታው ሳንቡሳ አንድ ኩባያ ለምንጠቀመው። ስለዚህ እናንተ የሚበቃችሁ እናንተ ምታውቁት። ይሄ እንግዲህ ግማሽ ኩባያ ስለሆነ ሁለት ነው የጨመርኩት፣ አንድ ኩባያ ምስር ነው። ስለዚህ ያጠብነውን ምስር እንደዚህ እንገለብጥ እና እንጥደዋለን። በመቀጠል እንደመሰረቱ የምናደርገው ዱቄታችንን ለካና እና እናቦካለን። ሁለት ኩባያን ዛሬ የምጠቀመው ሶስት አራተኛ ኩባያ ውሃ ነው የምጨምረው የጨዋችሁን መጠን እንግዲህ እናንተ ጠንቃችሁ በደንብ ታውቃላችሁ። ስለዚህ እንደምትፈልጉት ጨዋችሁን ትጨምራላችሁ። ከዛ ይታያችኋል መልኩ ራሱ ያስታውቃል። አንደኛ እንደዚህ ሽቦ ላይ ስብስብ ያደርገዋል ነገር ደግሞ ሲታይ እራሱ ልስልስ ያለ ነው። ስለዚህ የዛን ጊዜ በቃው ማለት ነው። ዱቄታችን ምን አደርጋለሁ መሰላችሁ? ከፈለጋችሁ ዘይት መጠቀም ትችላላችሁ፣ እንደዚህ አርጌ። እኔ ግን ዘይት አልጠቀምም። እጄ ላይም እንደዚህ ነስነሳ አርጌ ከዚህ ከሽቦ ላይ አወጣዋለሁ። ችት ወደ ላይ ብድግ ይላል። በደንብ ከታሸ የዛን ጊዜ በቂው ነው። እንደዚህ አርጌ አቆየዋለሁ። ፍርጅ ውስጥ ሰዓት እንዳላችሁ ማለት ነው። ከፈለኩኝ ለአንድ ሰዓት፣ ከፈለኩ ለሁለት ሰዓት፣ ከፈለኩ ለግማሽ ሰዓት። ዋናው ቁም ነገሩ ባለፈውም እንዳስረዳሁት ማለት ነው በደንብ ሊጡ እንዲሳብና እንዳይሰበሰብ ነው። ከፈለጋችሁ በላስቲክ ጥቅልል አድርጋችሁ ማስቀምጥ ትችላላችሁ። እኔ ግን ይሄ አየር ስለማያስገባ እንደዚህ ግጥም አርጌ ፍርጅ ውስጥ አስቀምጠዋለሁ ለአርባ አምስት ደቂቃ ለአንድ ሰዓት ያክል ምስራችን የተፍለቀለቀ ነው። እንደዚህ ግን አልበሰለም። ስለዚህ ምን እናደርጋለን መሰላችሁ፣ ሊጡም አርፎ ምስሩ ደግሞ በስሎ አጥልዬ አብርጄ እንገናኛለን። በእንደዚህ አይነት መልኩ እንግዲህ በስሎ አቀዝቅዤ እንደነገርኳችሁ ይዞ መጥቻለሁ። ስለዚህ አሁን የምናደርገው ግብአቶቹን አንድ ላይ አድርገን እናቁላላ። ለመጥበስ ሳይሆን ማቁላላት አለ የሚባለው ሽንኩርቱን እንደዚህ ባዶ መጥበሻ ላይ አረጋለሁ። እንደ ሌላ ጊዜው በዚህ ለምጠብሰው ምጣብሰው ለምደመሰላችሁ። እዚህ ጋር ጥቅል ጎመን ስላለኝ ጥቅል ጎመኑ ውሃውን መምጠጥ መቻል አለበት። ለዛ አብሬ ከሽንኩርቱ ጋር ውሃው መጠጥ እስከሚያርግ ድረስ አቆየዋለሁ መጥበሻ ላይ። ከዛ መልሰን እንደዚህ ድቅቅ እናደርገዋለን፣ ከምስሩ ጋር አንድ አይነት መልክ እንዲኖረው ከዛ እንዳያርብን ማሰል ማሰል እናረጋዋለን። በመቀጠል እዚ ጋ ያለውን አንድ ካሮት ፈቅፍቀን እንጨምረዋለን። በዚህኛው በኩል በጣም በቁመቱ እንዳይሆንብን፣ ቆይ ላሳያችሁ። እንደዚህ አርገን ትልልቅ እንደዚህ አይነት ቁርጠ እንዳናገኝ የምናረጋ መስላችሁ ቀጥ አርገን ማለት ነው። እንደዚህ እንደዚህ እናረገዋለን። አነስ አነስ ያለ ቁርጥራጭ እንዲሆን ከላይ ጀምሮ እንዲህ ባደርገው ቁጥር የሚወጣው ታይቷል። ይሄን ነው የሚያክለው ለዚ ታይቷል። እንደዚህ አይነት ከዛ ይል ግንኛ እቺን የምታክል ይወጣል። ስለምንመርጥ እንደዚህ አርጋችሁ ስትፈቀፍቁት አነሳነስ ያለ ቁርባሽ ታገኛላችሁ። ምን ምን ጨምራለን? ውሃን ይመጥና ምስሩ ሁሉም አልጨምረውም ብያቸዋለሁ። እንዳይጠባጠብ የተወሰነ ምስር እጨምራለሁ። ይሄ ለምሳሌ እኔ የሚያክል ምስር እንፈልጋለሁ። ግማሽ ኩባያ የሚያክል ምስር ነው የጨመርኩት። ሁለት ኩባያ ስለሆነ የቀቀልነው አንዱን ኩባያ ግማሽ ግማሽ ኩባያ አንድ ኩባያ ስለሆነ የቀቀልነው ግማሹ ከጨመር ነው ግማሽ ኩባያ ተጠቀምን ማለት ነው። አሁን እንደዚህ ግማሽ ማንኪያ ጨው እንጨምራለን። ሩ ማንኪያ የምትሆን ቆንዶ በርበሬ እዚህ ጋር ድምብላል፣ ኪመን፣ ሸት ነጭ ሽንኩርታም ጨምሪ የምትሉች አላችሁ። በጣም አሪፍ ነው፣ ሁሉም ማለት ነው። በተለይ የኤሽያን ሀገር የሚድል ኢስት ቴስት ካላችሁ አፋችሁ ላይ በጣም አሪፍ ነው። እነሱ አይነት ነገሮችን መጨመር ማለት ነው። እኔ ግን ሳንቡሳ ደስ የሚለኝ ኢትዮጵያ የስራ የነበረው የልጅነት ታስታውሳላችሁ፣ አለ በየትምህርት ቤት ትሸጥ የነበረው፣ ሙስሊም ጓደኞቻችን ቤት ስንበላ የነበረው ድምብላል የሌለው አይነት ነገር ማለት ነው። ለዛ ስለሆነ በዚህ መልኩ ስለምንወድ ነው እንጂ እኛ እናንተ ድምብላልም ኪውመንም የፈለጋችሁትን ሌላም አይነት ነገር ነጭ ሽንኩርት ምናምን መጨመር የምትፈልጉት ከሆነ ጨምራችሁ ብትሰሩት የምትፈልጉትን ጣዕም ታገኛላችሁ። እኔ ያው አይዲያውን ነው የማሳያችሁ እንዴት በኦቨን ውስጥ ቆንጆ አድርገን መስራት እንደምንችል ወይም ደግሞ እንዴት ቆንጆ ደረቅ ያለ ሳንቡሳ ማግኘት እንደምንችል ነው ላሳየት የፈለኩት እንጂ ከዛ በተረፈ እዚህኛው ላይ ስታቁላሉ የምትፈልጉትን ነገር መጨመር ቻላችሁ። አሁን ዘይት እንጨምራለን፣ ብዙ አንጨምርም። የተቀለጠለጠ እንትን ስለሚለን ማለት ነው፣ አላስጠቀልል ስለሚለን፣ ለዛ ትንሽዬ ለመጥበሻ ያክል ነው የምንጨምረው። እዛ በአፋጣኝ ቃሪያችን እንከትፍና እንጨምራለን ቃሪያችንን እንጨምራለን። ይሄም አንድ ቃሪያ አዘጋጅቻለሁ ቀይ ቃሪያ እሷንም ባፋጣኝ ከተፍተፍተፍ አርገን እንጨምራለን። ቆንጆ ወጥቷል። ቀይ ቃሪያ ጣዕሙም እንዳለ ሆኖ የጤና ጥቅሙም እንዳለ ሆኖ አሁን ጨው ምናምን ቁንዶ በርበሬው ይበጣዋል የሚለውን ነገር ማሪ ምሁም ሱፐር ዱፐር በቃ ታቶ ተፋለው ጨረስኩኝ። በዚህ መልኩ ቀመምኩኝ እንዳልኩት የምትፈልጉ ልጆች ድም ብላልና እቺ ማንም ምናምናችሁን መጨመር እንዳትረሱ። ወደዚህ እናደርገዋለን። እዚህ ጋር ያለውን እቃ እናነሳሳና ሊጣችን ደግሞ እንከፍታለን። ታያችኋል ፍርጅ ውስጥ ያሳረፍነው ሊጥ ይሄን ይመስላል። በነገራችን ላይ ይሄንን የተዋሃደውን ውህድ ወይም ቁሌት በሩዝ አርጋችሁ መመገብ ትችላላችሁ። የተቀቀለ ሩዝ አርጋችሁ እዚጋ አንድ ላይ ጠበስ ጠበስ ብታደረጎች በአቋራጭ ፍራይድ ራይዝ ሰራችሁ ማለት ነው። ከዛ በኋላ ምናደርጋለው መሰላችሁ? እዚጋ ኮርን ስታርች አለኝ። ከዱቄቱ ይልቅ የተሻለው ኮርንስታርች ነው ባለፈው አልነበረኝም። ግን ነገሪያቸዋለሁ መጠቀም እንደምትችሉ። ደንብ አርገን ሳንፈራፍ እናደርጋለን። ከዛ ሊጡን በእኩል በእኩል አነስ አነስ ያለ እንደዚህ አይነት ነገር እናደርጋለን። ለስራ የምትፈልጉ እንግዲህ በሚዛን ለክታችሁ ማድረግ ትቻላችሁ። እኛ ግን አሁን ሰዓታችንን ለማቅለል እንደዚህ በግምት እናደርጋለን። እዛ እዚህ ጋር አድርገን እንዳምጠዋለን። እዛ እዚህ ጋር አስቀምጠዋለሁ። ሁለተኛውንም እንደዚሁ አደርጋለሁ። ሁለተኛውንም እዚህ ጋር ዱቄት ነስተሳችሁ በጣም አስተዋጽኦ ያደርጋል። ያረዛ ይጣበቅባችኋል። ባለፈውም በደንብር የተናገርኩት ይሄንን እንደዚህ አርጋችሁ ታስቀምጣላችሁ። ሁለተኛው እንደዚህ በቁመቱ ካረጋችሁት በኋላ አዙራችሁ አንድ የስትሄዱበት በአቋራጭ ክብ ትሰራላችሁ። ከዛ እንደዚህ ስታረጉት በዚህ ጋር ስዳምጡት ክብ ይሆናል። አሁን እዚህ ጋር አንድ አለኝ፣ እዚህ ጋር አራት አለኝ። እናደርጋለሁ መሰላችሁ የነሰነስኩኝ ሲል ያደርግበታለሁ። እንደዚህ አሁን እንደዚህ አምስቱንም ከዳመኩት በኋላ ምን አደርጋለሁ መሰላችሁ፣ ኦቨን ውስጥ ነው የምከተው ያቸዋል እዚህ ጋር ወረቀት የመጋገሪያ ወረቀት አድርጌ ያለው በብረቱ ብቻ ከማድርገው ብዬ ነው እንጂ እንደዚሁ ማድረግ ትችላላችሁ። ከዛ ደግሞ እንደዚህ ገልብጬዋለሁ። ምክንያቱም በዚህ ጋር በውስጥ በኩል ካደረግነው ቅልብስ ብሎ እንዳይቀመጥ ማለት ነው። ስለዚህ ይሄንን እንዳለ የዘረጋውትን እወስድና እዚህ ጋር ሳደርገው የተረፈው እንኳን እንደዚህ ውድቅ ነው የሚለው እንጂ ይታይቸዋል፣ በዚህ ጋር ውድቅ እንዳለው ማለት ነው። ቅልብስ ብሎ ስብራ አይልብኝም። ስለዚህ በእንደዚህ አይነት መልኩ አስራፊዬ ኦቨን ውስጥ በ180 ዲግሪ ሴልሲየስ ለ10 ደቂቃ ቆየዋለሁ። እንዲህ በስል አሁን 10 ደቂቃውን ጨርሷል። እንዳይደርቅባችሁ ይታያችኋል፣ እንደዚህ ገና ጀመር ሲያደርገው ማውጣት መቻል አለባችሁ ለጊዜ ያገና እናስቀምጠዋለን ከዛ በኋላ በቶሎ ጨርቅ ነገር ለበሳሩት ድርቅ እንዳይልባችሁ ማለት ነው። ሁሉ እንግዲህ ከሽከሽ የሚል ቆንጆ ሳንቡሳ ለማግኘት ነው። እዚህ ጋር ዱቄትን በጥብጫለሁ ለማጣበቂያ ነው ትረዱኛሎች አስባለሁ። እዚህ ጋር ደግሞ የወይራ ዘይት ነው ያደረኩት የወይራ ዘይት ብቻ ላረግ ይታያችኋል። እዚህ ጋር ከፈለጋችሁ የሱፍ ዘይት ማድረግ ትችላላችሁ። ከፈለጋችሁ የሰጥ ደስ የሚላቸውን ቀለል ያለ ዘይት ነው ብላችሁ የምታስቡትን መጠቀም ትችላላችሁ። የወይራ ዘይት ብቻ ያላደረኩት ለምንድን ነው መሰላችሁ? በጣም ወፍራም ስለሆነ የወይራ ዘይት ሲቀባ ሊጡ ጥጥት ያደርጋል፣ ይጣፍጣል፣ በጣም አሪፍ ነው። ግን ብዙ ምንድነው ዘይት ጥጥት ያደርጋልና ሊጡ እንደዛ ነገር እንዳይሆን ያኛውን ቀለል ያለውን ዘይት ብትቀላቅሉት ሁ አንዳንድ ሲኒ ያረኩትኝ ሁለት ሲኒ ቀላቀልኩኝ ማለት ነው። ከዛ በኋላ እንደምናደርገው እዚ ጋ ያለውን ቅድም ክፍር ብሏል ነበር እንደዚህ ብሎ አሁን እንትናለ ትንሽ ለስለሳለ መልሰን እንትን እናደርገዋለን፣ መልሰን ሽፍን እናደርገዋለን። እንደዚህ አድርጋለና ከላይ እንደ ቀድሞ ሽፍን እናርጋለን። ከዚያ ይሄኛውን እንቆርጣለን። ኦልሬዲ በጣም ስስ ስለሆነ በስሏል። እዚህ እናደርጋለን። ስንሰራ እንግዲህ የቤት ስለሆነ ይሄ ትርፉ ምናምን ብለን ሊጥ እየቀደድን አንጥልም አይደለ? እንደዚህ በደንብ ጭምር እናደርግበታለን። ይሄኛው ሊጡ ብዙ ስለሆነ ከዛ ዘይቱን በደንብ እንደዚህ ቅብት እያደረጋችሁ፣ ካልሆነ ይጣበቃል፣ አይገልጸውም በደንብ በደንብ አርገን ቅብት አድርገን፣ ምክንያቱም በመሀል በመሀል ምንም ነገር ስለሌለው ጥብቅ ቅለሚልባችሁ። ከዛ የመጨረሻ ጋብቻ ስንደርስ እንደዚህ ካደረግን በኋላ እቺ ማጣበቂን ብቻ እንዲጣበቅባችሁ ማለት ነው። አንደኛ ሌጥ ከአንደኛ ሌጥ እንዲጣበቅ ብቻ እንደዚህ ታርጉታላችሁ። በደንብ አርገን እንቀባለን ታል እዚህ እናደርጋለን። ሳን ፈራን መቀባት ያለብን እንኳን ይሄ ቀርቶስ እንትን ብለ ስንበላ የለ ጠብሰን ስንበላ የለ ትክክለኛ ውጤት ለማግኘት ማለት ነው። ከዛ እንደዚህ እንለጥፋለን። ከዛ የሚቀጥለው እሳ ለሰለሰልን። አዎ ቅድም ከላይ ድርቅ ብሎ ነበረው፣ መልሰን እንደዚህ እንሸፍነዋለን። ይጣችሁን ታረጋላችሁ። እንደዚህ ታጣብቃላችሁ። የሚቀጥለው ሁሉንም በእንደዚህ አይነት መልኩ ጠቅላልዬ እንገናኛለን። ዋናው ቁም ነገሩ ሊጡን በደንብ አድርጎ መዳም፣ ዱቄት ነስንሶ፣ ኮርንስታርች ነስንሶ፣ ለስንሶ ከዛ በኋላ ማብሰል፣ ከዛ በኋላ እንዳይደርቅባችሁ ሽፍን ማረግ። ከተሸፈነ ደግሞ በኋላ በቶሎ እያወጣችሁ ቆራርጣችሁ፣ መጠቅለል፣ ዘይት በደንብ ማረግ። ሳንቡሳ አንደኛ ዘይት ይወዳል። ሁቲያ ነገር ደግሞ ስለማንጠብሰው ሄኛው በበለጠ እዛ ጋር ያጣውን ዘይት እዚህ ጋር ማግኘት አለበት። አሁን ጊዜያችሁ እንዳልሻማባችሁ እኔ እዚህ ጋር አበቃለሁ ማለት ጠቅልዬ እንገናኛለን ግብት አሁን ጠቅልለን የጨረስነውን ሳንቡሳ እንደረድራለን። ጽድት ካረግን በኋላ ልነግራችሁ አልችልም፣ የዱቄቱን ነገር የምናምን ግን፣ ቆንጆነቱ ጠቅልላችሁ ፍሪጅ ውስጥ ብታስቀምጡ፣ ሁሌ እንደምለው ባለፈውም ነግሬያለሁ፣ ዲ ፍሪጅ ውስጥ ብታስቀምጡ ወሩን ሙሉ ሰርታችሁ የምትገለገሉበት ሳንቡሳ አገኛችሁ ማለት ነው። አሁን ምን እናደርጋለን መሰላችሁ፣ ትንሽ የዜጋ ኦሊቭ ኦይል እናደርግና ትንሽ ቀባቅባ እናደርገዋለን። እንደዚህ፣ ብዙ አይደለም። በአንድ ቡር ሁለት ሶስት መቀባት ትችላላችሁ እንደዚህ። ቀባባን ጨራረስን። አሁን ኦቨናችን ውስጥ ከጨመርነው ከ20 ደቂቃ በኋላ ይበስላል። እናንተ መያያችሁ እንግዲህ መልኩ ሲቀየር ታዩታላችሁ። እንደ ኦቨናችሁ ሙቀት መጠን በ180 ዲግሪ ሴልሽስ ነው የለኮስ ነው ብያችኋለሁ። ከዛ ለ20 ደቂቃ ሊጡ መጀመሪያ አብስለነዋል። ከዛ የምንበላውን እናወጣና ምሳሌ ይሄንንና ይሄንን ለፊታችን ያለው እናወጣና እንቀምሳለን። ግን ትንሽ ይብረድ እንጂ ትኩስነቱን እንልቸው አይመስለኝም። በዚህ ላይ ደግሞ ጠቅጠቅ ነው ያረኩት ውስጡን፣ ምስሩ ገብቶ ላንቀላይ ከተለጠፈ ፊኒቶ። ለማንኛውም ትንሽ በረድ ትበልልኝ። በጣም ነው ሚያቀጥለው። በሁለተኛው እፍፍ ብዬ በደንብ ስጎርስ ጎርስ የዛንዜ ነግራችኋለሁ። የመጀመሪያው አላስታወቀኝም። ሊጡን ለማሳየት ያክል እየተደራረበውን ማለት ነው። ዘይት ባይኖረው ኖሮ ነጭ ነበር የሚሆነው። እንደዚህ የተከፋፈለ ቅርፊት አታየውም ነበር ማለት ነው። ዘይት በደንብ ስላደረግንበት ውስጡም ተጠብሷል። ለው ብቻ አይደለም። ምንም እንኳን ውስጡም ቀይ ሆኖ ባናየው ማለት ነው። ግን እያንዳንዱ ፊላ እየተጠበሰ ነው የሚሄደው። ለምን ዘይት ስላደረግንበት ማለት ነው። ከሽከሽ ይላል። በጣም አሪፍ ነው። ግን ከሚጠበሰው እኩል ነው ወይ? አይደለም። ነገር ግን ከሚጠበሰው በተሻለ ጤናማና ቆንጆ ሲሰሩት ደግሞ ቀላል የሆነ አሰራር ነው። ቆማችሁ ለረጅም ሰዓት ከምትጠብሱ አንዴ በትሪ አድርጋችሁ ኦቭን ውስጥ ብትከቱት ሰዓታችሁም ትቆጥባላችሁ፣ በበለጠ ደግሞ ጤናችሁም ትጠብቃላችሁ ማለት ነው። ጣዕሙ ካላችሁኝ ሁለቱም አሪፍ ነው፣ ግን በተሻለ እኛ የለመድ ነው የሚጠበስ የሚጠበስ ነገር በነገራችን ላይ በጣም ይጣፍጣል። ጤናን በተመለከተ እንዴት ነው እሱ ጥያቄ ውስጥ የሚገባ ነገር ነው። በስንት ጊዜ ትመገባላችሁ ምናምን የሚለውን ነገር ሁሉ በደንብ ማሰብ እና ቆም ብሎ ማስተዋል ያስፈልጋል። ለማንኛውም ግን ይሄኛውንም እንደ ለውጥ መስራት የምትፈልጉ ሰዎች በተለይ አሁን ለበዓል እንግዲህ ረመዳን ጾም ሲፈታ በዓል አለ። የዛን ጊዜ እንግዲህ ለቤተሰብ የሚሆን በእንደዚህ አይነት መልኩ ፈፋሽ ተጠቀሙት ይያውለት ነው የምላችሁ። በጣም ደስ የምትሆኑት ብዬ አስባለሁኝ። እኔ የነበረኝ ቪዲዮ ይሄን ይመስላል። እንደምትሆኑ በጣም ተስፋ አረጋለሁ ዋናው ደግሞ ፊላውን መክፈት መቻላችን በኦቨን ማብሰል መቻላችን፣ ቆንጆ ውጤት ማግኘታችን ደግሞ ለሳንቡሳ ብቻ አይደለም። ለባቅላባ ሊሆን ይችላል፣ የተለያዩ የጴጣ አይነቶች፣ ለስፒናች ጣ ሊሆን ይችላል፣ ለድንች ጣ ሊሆን ይችላል፣ የተለያዩ በአትክልት በስጋ ለሚሠራ ጣ በጣም መሰረታዊ ነገር ነው። ያወቅ ነው ስጋም ጨምራችሁ መስራት ትችላላችሁ። የግድ ጎመንና ምስርን ብቻ መሆን የለበትም ብዬ እላለሁኝ። በሌላ በቆንጆ ቪዲዮ ደግመን እስከምንገናኝ አዲስ ሆናችሁ ቻናል ቻናል ይጎዳችሁት ሰብስክራይብ ማድረጋችሁ እንዳትረሱ። የስራቱን ደግሞ ካደነቃችሁ ይገባሻል ብላችሁ የምታስቡ ከሆነ በኦልኒቲን ታበታት የምችት ላይክ በማድረግ እና አስት በመጻፍ ነው። ስለዚህ እሱንም አትዘንጉ ብዬ እላለሁኝ። በሚቀጥለው ቪዲዮ ደግመን እስከምንገናኝ ሰላም ሁሉኝ። ባይ ባይ። ሞክሮ ትወዱታላችሁ ትንመላችሁ